አይኔን ታውሬ ነበር ተሸፍኖ ነበረ ካንሰር በሽታ አለበት ብዬ ይጨነቅ ነበር ነው የሚለው። ለአስር አመት ሃል ያልሄድኩበት ሐኪም የለም። ሶስት ጊዜ ወንብራሴን ሆኛለሁ። ከሰላሳ አመት በላይ ጆሬን ያመኝ ነበረ። ለአስር አመት ሙሉ አይኔን ያመኝ ነበረ መርፌ ወጋ ነበረ ማረ ጠላታችን አይኔን ታውሬ ነበር፣ ተሸፍኖ ነበር። ብዙ ጊዜ ሶስት ጊዜ ሰርጀሪ ተሰርቻለሁ። አይንሽ ተስፋ የለውም ይታወራል አሉኝ። ስውሯ ማርያም ተማምኛት መጣው ጸበሏን ጸበላን የቅቤ እምነቷን ተቀባው። ይኸው ብርሃን እያየው ነው። ከፍ አድርጋችሁ አመስግኑልኝ፣ አይኔ የተገለጠ በስውሯ ማርያም አመስግኑልኝ ብለው ስዕለታቸውን አስገብቷል። ካንሰር በሽታ አለበት ብዬ ይጨነቅ ነበር ነው የሚለው ስለዚህ ይሄንን ቦታ የት እንደሆነ አላቅም፣ ግን የዛሬ አስራ አምስት ቀን በላይ እህቴ መስክራልኛለች። እኔ ደግሞ አላቅም ነበረ እምነቱን ጸበሉን ወስተው ከዚያም በኋላ ተጠቀምኩ። አሁን ስመረመር ከካንሰር ምንም በሽታ የለብህ ነጣን የተባልኩኝ ልን ብላቸው አመስግኑልኝ ብሏል። አመስግኑለት ለአስር ዓመት ያህል ያልሄድኩበት ሐኪም የለም። ሶስት ጊዜ ወብ ራሴን ሆኛለሁ ግን ዳግሞች ደግሞ ትሆኛለ ተብዬ ታስቦ ነበረ። ከዚያ በኋላ ወደ እመቤት ሄደ የመጣው ከዚያ ኮብራሽን ገላግላኛለሁ። አሁን ትልቅ ለውጥ አግኝቻለሁ፣ ድኛለሁ ልል ብላችሁ አመስግኑሉ ይብላለች። አመስግኑላት ከ30 ዓመት በላይ ጆሬን ያመኝ ነበረ። እጅግ በጣም እታመም ነበረ። አንዳንዴ ሙሉ ለሙሉ ይዘጋኛል። አሁን ከመስከረም በኋላ ሙሉ ለሙሉ ዘጋኝ። ልጄ ቅቤ እምነቱን ሰጠችኝ ስቀባብ ደም ወጣ ከጆሬ ውስጥ። አክም ቤት ሲሄድ ከአንገት በላይ ተብዬ የካቲት ሄድኩኝ። ያም አልሆነም። ኢንፌክሽን ተብዬ ነበረ። ድንግል ማርያም በቅቤ እምነቷ ምራኛ ላይ ከፍ አድርጋችሁ አመስግኑ ላይ ብሏል። አመስግኖ ለአስር ዓመት ሙሉ አይኔን ያመኝ ነበረ። መርፌው ወጋ ነበረ መርፌ የምወጋው ደግሞ አገር ውስጥ አልነበረም። ጣሊያን እየሄድኩ ነበረ ለአይኔ የምወጋው። እጅግ በጣም ያመኝ ነበረ። በመነጽር ነበር የምንቀሳቀሰው። የስውሯ ማርያምን ተማጸንኳት። የቅቤ ምነቷን ተቀብቼ ይኸው ሙሉ ለሙሉ ጤነኛ ሆኛለሁ። መነጽሬንም መድኃኒቱንም ትቻለ ብሏል። ከፍ አድረጋቸው አመስግኑ። ክብር ለድንግል ማርያም ይሁን። አክስቴ ሆዷን በጣም ያማት ነበረ የዘጠኝ ወር ነፍሰ ጡር ነበር የምትመስለው ሆዷ እጅግ በጣም ተነፍቶ ነበረ ስውሯ ማርያም መጣን ስውሯ ማርያምን ጸበሏን የቅቤ እምነቷን ቅባ ቅዱሷን ተጠቀምን አክም ቤት ሄዳ ስትታይ እጢነው ሰርጀሪ መሰራት አለብሽ ተባለች ይህንን ተብላ ወደ ቤቷ ሄዳ የቅቤ እምነቷን ተጠቀመች ያ የዘጠኝ ወር የሚመስለው ሆዷ የተነፋው ሰርጀሪ መሰራት አለብሽ የተባለችው አሁን ጤነኛነት ወጣላት አሁን ሰላም ሆናለች ከፋ አረጋቸው አመስግኑልኝ፣ ክብር ለሷ ይሁን ብላለች። አመስግኑ። ስውሯ ማርያም ስመጣ ወንድሜ በውጭ ሀገር ነው የሚኖረው። ጠብቅኝልኝ ብዬ እማጸናት ነበር። ሁሌም አረሳው ነበር፣ ይሄንን አስብ ነበረ። ድንግል ማርያም እለምናት ነበረ። አንድ የመኪና አደጋ ተፈጥሮ ሶስት መኪኖችን ገጨ። ሶስተኛው መኪና የወንድሜ ነበረ። መኪናው ተበላሽቶ እርሱ ግን ከመኪናው አናት ምንም ሳይሆን ተቀመጠ። ከፍ አድርጋችሁ አመስግኑ ሊ ክብር ለእሷ ይሁን ብሏል። አመስግኑ የወንድሜ ልጅ የልብ ኬዝ ነበረበት። እዚህ መታከም አይቻልም ተባለ። ወደ ውጪ ሄዶ ለምኛ ተማጽኛት ነበረ። ሰርጀሪው በሰላም ተጠናቀቀ። ከፍ አድርጋችሁ አመስግኑ እኔ እኔ የሰማች ድንግል ማርያም ሁላችሁን ትስማ ብሏል። አመስግኑ እታመማለው። መታመም ከጀመርኩኝ አራት አመት ሞልቶኛል። ሐኪም ቤት ሲሄድ አይሻለኝም ለውጥ የለም። ህመመኔ ምን እንደሆነ አይታወቅም። ስውሯ ማርያም ከመጣሁ ሰባት ቀኔ ነው። ይኸው ለውጥ አግኝቼ ፊታችሁ ቆሜያለሁ። ከፍ ያድርጋችሁ አመስግኖ ላይ ብሏል። አመስግኖ ይቺ እህታችን ከፍተኛ ጭንቀት ነበረብኝ። ስውሯ ማርያምን ከዚህ ጭንቅ እንድታስወጣኝ እንድታሶጣኝ ተማጸንኳትኝ። መጥቼ ለመንኳት፣ ደርሳልኝ፣ ከዛ ጭንቅ ነጻ ሆኛለሁ። ስለቴን እዚህ ስመጣ መግባት አልችልም ነበር፣ በሰው ልክ ያስገብቻለሁ። ይኸው እዚህ ቆሜ ለምስክር ለምስክርነት ይቻለው። ከፍ አርጋቸው አመስግኖ ላይ ብሏል አመስግኖ። እኚህ እኚህ እናታችን ራሴን፣ ሆዴን ያመኝ ነበረ። አፍንጫዬ ደግሞ ይሸት ነበረ። ሰው ፊት መቅረብ አልችልም ነበረ። ድንግል ማርያምን መጥቼ ተማጸንኳት። ከዛ ነገር አሁን አስወግዳለኝ ላይ ከፍ አርጋቸው አመስግኖ ላይ ብሏል አመስግኖላቸው። ጠጠር ኩላሊት ተብዬ እጨነቅ ነበረ በጣም አኪም ቤት ዶክተሩ እንደዚህ ብሎ የነበረ። ከዚያም በኋላ ሰኞ ዕለት ወደ አኪም ቤት ሄድኩኝ ያለ የተባለውን ነው ብዬ አኪም ቤት ገብቼ ስመረመር ጠጠርም ኩላሊትም የለብሽም ተባልኩኝ። በድንግል ማርያም ጸበልኛለው እልል ብላችሁ አመስግኑላት ብላለች። እግዚአብሔር የተመሰገነ ይሁን። እነዚህ የምትመለከቷቸው ሶስቱ ወንድማማቸው ናቸው የእግዚአብሔር ቤተሰቦች። ስለዚህ ባልሆነ ነገር ዛሬ በሰይጣን ተይዘው መስራት አይችሉም ነበረ። ስለዚህ ወደ መቤታችን እንደይ መጣን። ሶስታችንም ደጃውን ስንረጥ ገና ጸላ የሴጣን ጮኸ። በመቤታችን ጸበል ሁሉም ተጋልጦ መንፈሱ ተሸኘልን። ሶስታችንም ድነናል ብላችሁ አመስግኑልኝ ነው የሚሉት። አመስግኑላቸው። ባለቤቴ ኩላሊቱን ያመው ነበረ፣ ጠጠር ተብሎ ነበረ። ሰርጀሪ ተሰራ፣ ጠጠሩ ወጣ። ነገር ግን ቁስሉ አልደርቅ ብሎ በተከታታይ ሐኪም ቤት ይሄድ ነበር። ነገር ግን መፍትሄ ሊያገኝ አልቻለም። በመጨረሻም ጠጠሩ ቢወጣልህም ውሃ ቋጥሯል ኩላሊት አሉት። አንዲት ዘመዴ የቅቤ እምነቱን አመጣችልኝ፣ ቀቢው ይድናል አሉኝ። የቅቤ እምነቱን ቀባሁት። ሄዶ ቼክ ሊደረግ ሲል ኩላሊት ውሃ አልቋጠረም፣ አሁን ደህና ነው ተባለ። ከፍ አድርጋችሁ አመስግኑልን፣ ክብር ለድንግል ማርያም ይሁን። እልል ብላችሁ አመስግኑን ይበሏል። አመስግኑ ይሄ የምትመለከቱት እናቱ ነች። የያዘችው ብላቴና ያመው ነበረ። እጨነቅ ነበረ። ወደ እመቤት ሄደ ይመጣው ከመጣው ስድስት ቀኔ ነው። ከዚያም በኋላ ጸበሉን ሰጥቼው ከሆዱ የሚገርም ነገር ወጣለት። ከዚያ በኋላ ያው ተንፈስ ብሎ እማዬ አባዬ ማለት ጀመረ። ርል ብላችሁ አመስግኑልኝ። ይብላለች አመስግኑላት ዓመት ሙሉ ማህጸኔ ደሜ ፈሰኝ ነበረ! ስውሯ ማርያምን መጥቼ አልቅሽ የተማጸንኳት የቅቤ እምነቷን ጸበሏን ተጠቀምኩኝ። ይኸው ለዓመት ሙሉ የፈሰሰው ደሜ ቀጥ ብሎ ቆሞልኛል። ክብር ለሷ አይሁን አመስግኖ ይውላል። ከፍ አድርጋቸው አመስግኖ። ባለቤቴን ህመም አያውቀውም ነበረ ታሞ አያውቅም ነበረ። ከስራ ሲገባ ድንገት ታመመ አኪም ቤት ስኔት ውጤቱ ያስደነግጣል። ያን ውጤት እንደሰማው ቀጥታ ስውሯ ማርያም መጥቼ ስውሯ ማርያምን ተማጸንቋትኝ ተማጽኛት ስመለስ ቼክ ስናደርግ ያ አስደንቃጩ ውጤቱ ተስተካከለ። ከፍ አረጋቸው አመስገኖለኝ ክብር ለእሷ አይሆን ብላለች። አመስግኖ። እኚህ እናታችን ራሴን ያመኝ ነበረ። ያልሄድኩበት የጸበል ቦታ አልነበረም። እጅግ በጣም እታመም ነበረ። ቤቴም ባዶ ሆኖብኝ ነበረ። ዝናዋን በቲክቶክ ሰምቼ ስውሯ ማርያም መጣሁኝ። ያ ለዘመናት ሲያሰቃየኝ የነበረው ህመሜ ስውሯ ማርያም ደርሼ ስመለስ ለቀቀኝ። ጤነኛ ሆንኩኝ። ቤቴ ስገባ ቤቴም በበረከት ተሞላ። ከፍ አድርጋችሁ አመስግኑልኝ ብለዋል። አመስግኑላቸው። የማሕፀን እጢ ለአስር ዓመት አህል ነበረብኝ። ስለዚህ እጨነቅ ነበረ። ወደ እመቤቴ ሄጄ መጥቼ አልቅሼ ነገርኳት። ከዚያም በኋላ አስር ዓመት የነበረውን ጢቦ ብራሲን አስወጣው። እንደገና ደንቦ ቼክ ልደረኩ። ከዚያም በኋላ ሲሄጄ ስመረመር ምንም ነገር የለ ነፃ የተባልኩኝ ተባልኩኝ። ልል ብላችሁ አመስግኑልኝ ብላለች። አመስግኑላት። በኪንታሮት እመም እጅግ በጣም እሰቃይ ነበረ። ድንግል ማርያምን ተማጸንኳት። የቅቤ እምነቷን ጸበሏን ተጠቀምኩኝ። ድንግል ማርያም ከማርሽኝ በአውደ ምረት መጥቼ መሰክራለሁ አልኳትኝ። ይኸው ምራኝ አውደ ምረቷ ላይ አቁማኛለች። አመስግኑልኝ ብለዋል። አመስግኑላት ከፍ አድርጋችሁ ስለት አስገብተዋል። በማይግሪን ህመም እሰቃይ ነበረ። እጅግ በጣም የመጣሁት ከባህር ዳር ነው። ያሰቃይ ነበረ። ሐኪም ቤት ሲሄድ ማይግሪን አሉኝ። ስውሯ ማርያምን ልጄ ልኬ የቅቤ ምነቷን አመጣችልኝ። የቅቤ ምነቷን ስቀባ ያ ማይግሪኑ ከራሴ ላይ ጠፋ። ከፍ አድርጋችሁ አመስግኑልኝ ብለዋል። አመስግኑላት